የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል የሚሆን ነገር ነው። የምናደርገው ዝማሬ ብንዘምር፣ ጸሎት ብንጸልይ፣ የጌታን እራት ብንወስድ፣ እነዚህ ነገሮች በሙሉ የእግዚአብሔርን ጸጋ የምንቀበልባቸው ናቸው። እግዚአብሔርን ጸጋ የማንቀበልበት እግዚአብሔርን ለመምሰል የማያደርገን ነገር ቤተክርስቲያን ውስጥ አይደረግም። ስለዚህ እኔ አሁን ይሄ አይኖ ነው፣ ጸጋ አይሰጥም። ያ አሁን ትልቁ ጥያቄ ምንድን ነው? ያ ጸጋ ለድነት የሚሆን ጸጋ አይደለም። ድነት ኔ ሴንስ ለጀስቲፊኬሽን የእግዚአብሔር ልጆች እንድንሆን የሚያስፈልገን ጸጋ አይደለም። ያ ጸጋ በነፃ የምንቀበለው በእምነት የምንቀበለው። ስለዚህ እኔ አሁን አንተ ማቅረብ ያለብህ ምንድን ነው? አይ የጌታን እራት በመውሰድ ውስጥ ምንም አይነት የእግዚአብሔርን ጸጋ አንቀበልም። እጅ በመጫን ውስጥ እኮ ጸጋ አለ። ስለዚህ ልታቀርብ የሚገባው ምንድን ነው? በሰላኬ አይ፣ ኖ ኖ ኖ ምንም አይነት ጸጋ በዚህ ውስጥ አናገኝም ብላ ሙሉ ወንጌል ታስተምራለች ብለህ ካልከኝ ያን ጊዜ ያንን ነገር ሪፊዩት ማድረግ የግዴታ ይሆንብኛል። እኔ እያል ካለት ኤኒቲንግ ቸርች ውስጥ የምናደርገው ነገር የእግዚአብሔርን ጸጋ እግዚአብሔርን ለመምሰል የሚጠቅም ነገር ብቻ ነው ነው እያል ሽልትና፣ አንዴ ቆይ፣ መሀል መሀል እንትን እንዳለ ሊቀርታ ሰሙ እንትን እንዳለ እቺ ነገር እንትን እንዳትል እሺ። እኩስ አሁን የምር ሙሉ ወንጌል ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት ነው የሚለው ትምህርት አሁን እንግዲህ የ ቫሊድ የሆነ ጥያቄ ነው እየጠየቀ ያለው። ፖለቲካ የለም ማስረጃ ምንም ፖለቲካ እዚህ ውስጥ የሚሰራ ፖለቲካ አይኖርም። ቫሊድ ኬሽን እኔ እንደውም በጣም ቫሊድ አድርጌ ነው መቀበለው። ያ ጥያቄ መጠየቅ ይችላል። እንደዚህ አይነት ጥያቄ ዶክተር እሱን መመለስ የለበትም የተረፈው ደግመን እንጠይቀዋለን። አልመለሰልንም። ዶክተር ቀጥሉ፣ ውስጥ ይጠሩ። እሺ ዶክተር፣ አሁን እያልኩ ያሉት ምንድን ነው የዚህ በፔንቴኮስታሊዝም ውስጥ ያለው የቅዱስ ቁርባን ትምህርት ከነዚህ እንግ እንደሚመዘዝ ነው ማቀው እኔ እኔ እኔ እስከማቀው በእነዚህ እንግሊ ትምህርት ደግሞ የቅዱስ ቁርባን ትምህርታቸው ላይ ትልቅ ከሉተር ጋር በጣም አደገኛ ጦርነት ውስጥ የከተታቸው ትምህርት የቅዱስ ቁርባን ትምህርት እንደሆነ ይታወቃል። አደገኛ ጦርነት ነበር። ጦርነት ሳይሆን በሁለቱ መካከል ትልቅ ዲቤት ተደርጎ መጨረሻ አልጨብጥህም ብሎት እንዲሄዳ አውቃለሁ። አደገኛ ጦርነት በሚባል ደረጃ ማለት፣ ጦርነት አኪ ጦርነት አይደለም። የመጨረሻውን አልጨብጥህም ብሎት እንዲሄዳ አውቃለሁ ጦርነት ማለት የጦር መሳሪያ አንስቶ መዋጋት ሳይሆን ሳይሆን በደንብ ለምንድነው፣ አደገኛ ጦርነት ብዬ የተናገርኩት የቃላት ጦርነቱ እንዲህ ይቀላል። አይደሉም አይደሉ አጋንንታዊ እስኪሆኑ ድረስ ናቸው እስከማለት ድረስ ብለው፣ እነዚህ ማለት የሚፈሩ ሰዎች እኮ ከመመሰል የሚፈሩ ሰዎች ታሪኩን ያላነበቡ ኮንቴክስቱን ያላወቁ ሰዎች ናቸው። ስለዚህ እንትና ሉተር እንደዛ ብሏል፣ አዎ ሌላም ብዙ ነገር ብሏል። ኢዳዝም ማተር ያን ያለበት ምክንያት ዝንግሊና ሉተር ተገናኝተው ተወያይተው የመጨረሻ ነገር ያለው ይህ ስጋዬ ነው ነው የሚለው ቴብል ላይ ጽፎ ቴብል ላይ የተጻፈውን ሸፍኖ ገልጦ ይህ ስጋዬ ነው የሚለው ስለዚህ ለምን አትቀበልም ብሎ መጨረሻ ላይ በዛ ነው የተለያዩ። አልጨብጥህም ብሎት ጥሎት ይሄደው? አንደርስታንድ የዚንግሊ ግን ጸጋን አይሰጥም የሚል ወይ ደግሞ ለእግዚአብሔር ለመምሰል አይጠቅምም የሚል ግን ዚንግሊ ተናግሮ ከሆነ ታሳየኛለሱ። እንግዲህ አሁን የጥምቀትም ሆነ የቅዱስ ቁርባኑ ላይ ሳይኖቹ ቀጥታ የሚታዩት እንደዚህ አይነት ነገርን አያደርጉም የሚል እምነት እንዳለጌ ወደ ጥምቀትም አንገባም። ያነሳሁት ለምንድነው ሁለቱም ላይ እንደነዚህ አይነት የቅዱስ ቁርባኑ ላይ ህብስትና ወይን ስላለ፣ ጥምቀቱ ላይ ውሃ ስላለ የሚታዩ ነገሮች እንደነዚህ አይነት ነገሮችን አይፈጽሙም አይነት ስለሆነ ዋናው ሙግታቸው ከዛ አንጻር ነው። ይህን ነገር እያስቀመኩ ያለሁት እኔ አሁን እያልኩ ያለሁት ምንድነው አይ ከዚህ በተለየ ሁኔታ ቅዱስ ቁርባን የእግዚአብሔርን ጸጋ መቀቢያ ነው፣ ወይም የጌታ እራት የእግዚአብሔርን ጸጋ መቀቢያ ነው ካሉን ግን ነው እያልኩ ያለሁት? አሁን በመካኒሱ ወይም እንደዚህ በሉትራኑ እኒካልን ይኸው ግልጥ አድርጌ እርሶ ብቻ ሳይሆን እኔም ላሳይ ይችላሉ። የነሱን አሁን የጴንጤዎችን ደግሞ በጴንቴኮስታል ዲኖሚኔሽን ውስጥ ያሉ ቤተ እምነቶች ውስጥ ወይም እንግዲህ እነዚህ ሙሉ ወንጌል እና ሌሎችም ውስጥ ካለ በማስረጃ ቢያሳዩ የእግዚአብሔርን ጸጋ መቀቢያ ስፐሲፊክ የጌታ አራት ገብቶኛል። አሁን እኮ አንተ ነህ ግዴታ እንትን እምትለው እኔ እኔ ቤተክርስቲያን ውስጥ የሚደረግ እያንዳንዱ ነገር የእግዚአብሔርን ጸጋ እንግዲህ ከደህንነት በኋላ ያለው የእግዚአብሔር ጸጋ እንግዲህ ፔንቴኮስት አለን በለው፣ ዋቴቨር ዩ ኮል ኢት። የእኛ ቤተክርስቲያን የምታምነው እያንዳንዱ የምናደርገው ነገር የምንበላ ብንሆን የምንጠጣ ብንሆን፣ እያንዳንዱ ነገር እግዚአብሔርን ለመምሰል የሚሆን ነገር ነው የምናደርገው። ሰው አንተ ማለት ያለብህ የጌታን ጸጋ የምንቀበለው በማመን ብቻ ነው። ማለት ከዳንም በኋላ ማመን አለብን። ምክንያቱም ከእምነት ወደ እምነት የሚገለጽ ስለሆነ ደሆል ፖይንት የኔ አርጊመንት ምንድነው? አይ በቃ የምትወስዱት ዝም ብላችሁ ሰው መታሰቢያ ለምሳሌ ለመታሰቢያ ስናደርገው ማለት ነው። ለመታሰቢያ ስናደርገው ሞቱንና ትንሣኤውን ትናገራላችሁ ይላል። እኔ ብል ያደርጋችኋል እያለ እኮ ነው። ያንን አቅም ይሰጣችኋል እያለን እኮ ነው ያለው። ሞቱንና ትንሣኤውን መናገር የአንድ ክርስቲያን አልቲሜት እንትኑ ነው በምድር ላይ የሚኖርበት ዋና የሚባል ሚሽኑ ነው። ስለዚህ እሱን ለማድረግ ኢኔብል ያደርጋቸዋል እያለን ያለው ሳይገባው ሳይገባው ዶክተር ጸሐፍ መጽሐፍ ቅዱስማ አሁን እኮ ወደ መጽሐፍ ቅዱስ ከገባ የእግዚአብሔርን ጸጋ እንደምንካፈልበት በቅዱስ ቁርባን ምናምን በቃ ግልጽ እሱን መመናችን አይቀርም፣ ግን አሁን መጽሐፍ ቅዱሱን አንድ ያዘና አድርገውና እኔ ሙሉ ወንጌል ከመጽሐፍ ቅዱስ ለየት ያለ ትምህርት አላት ብዬ ስለማምን ለምሳሌ የጌታ እራት ላይ የእግዚአብሔርን ጸጋ መቀቢያ ነው ብላ ታስተምራለች ብዬ ስለማላምን፣ የምታስተምር ከሆነ ግን እሰየው በጣም በደስታ ነው የምንቀበለው። በነገራችን ምክንያቱም የሀገር ቪዲዮችን ያሉት በፔንቴኮስታል ውስጥ ያሉ መምህራን የሀገር መምህራን የእግዚአብሔር ጸጋ መቀቢያ ናቸው አይነት ነገር ሳይሆን፣ በቃ ኖርማል መታሰቢያ የሚለውን ቃል ይዙ እና መታሰብ የሚለውን ቃል ራሱ ሙሉ በሙሉ እንትን ብለውት፣ ሀሳቡን ለውጠውት፣ ለሌላ ነገር ሲያውሉት ታይተናል። ስለዚ ከዛ አንጻር እነሱ ሁሉ የሚታረሙ ይሆናሉ። አሁን እያልኩ ያሉት አሁን ምንድነው ግን መሰረት፣ አይ ነገሩ ግን ምንድነው ያቀረብኩኝ፣ ዶክተር አንዴ ቆይ፣ በፖይንቱን ንገረኝ እና አሁን እርስዎ መጥተው አይ የእግዚአብሔር ጸጋ መቀበያ ነው ቅዱስ ምስጢር በኮስታል ዲኖሚኔሽኖች ውስጥ ም አሉን የእግዚአብሔርን ጸጋ የምንቀበልበት እና የምንቀደስበትም ነው ብለውናል። ቅዱስ ቁርባን መቀደሻችንም ነው ብለዋል። ሌሎች ፕሮቴስታንቶች ደግሞ በቃ ለዚህ ጉዳይ ብቻ ነው ብለው ከእርስዎ ካሉት በተለየ መልኩ ያስቀምጣሉ። አሁን ስለዚያኛው የምንጠይቀው የእያንዳንዳችሁም የግለሰቦቹን ትምህርት ሳይሆን የቻርቾቹ፣ ለምሳሌ ሙሉ ወንጌልን እንውሰድና ሙሉ ወንጌል በእምነት መግለጫ ላይ ካለች ያሳየው፣ ካላለችም ደግሞ ግዴታ የእምነት መግለጫ ላይ መሆን አይጠበቅበትም። ግን እውቅ የሆኑ የሙሉ ወንጌል መምህራን ካሉ እነዛ መምህራን የሙሉ ወንጌል ክርስቲያን እንደዚህ ታስተምራለች ብሎ የጻፉበት ማስረጃ ካለ ይስጡ። ማስረጃ ከሌለ ግን እርሶ የራስዎትን አስተምሮ ሌሎችም የራሳቸውን ብዬ እንደደመድ ያደርገኛል። ትይቀርት ነገር ማለት ነው፣ ችግር የለውም። አይ አኬ፣ እኔም እኮ አሁን እዚህ ጋር ፖለቲካ ምናምን የሚባል ነገር ስለማልወድ ነው እንጂ ልክ አንተ ያልከውን ነገር እኔም አንተ እያልክ ነው ያለው፣ ሌሎች የሚያስተምሩት ሌሎች ጠይቃለሁ ልልህ ይችላለሁ። ግን እኔ አሁን አውት ኦፍ ሪስፔክት እኔ ጋር እንደዛ ካሉ ጊዜ አ እንደ ጋር ይበሉ እኔ እንደዛ አይነት ጭቃ ውስጥ እንደማልገባ ታውቃለህ። እዛ ውስጥ አልገባ ምን ይህ እንደዛ ተብሎ የሚጠራ አለም ዶክተር በጣም አኬ ነው የተረዳሁትን ልንገራችሁ። አንድ ደቂቃ ፕሊስ። እና ሁለታችሁም አንድ ሁለት፣ አንድ ሁለት ስትዕለት ስትባባሉ ስለሰማው አይ ቲንክ ዶክተር እየተናገረ ያለውን ነገር አክናውሌጅ እንዳደረገ አኬ ይገባኛ፣ ግን ኤቪደንስ ፈልጋለው ነው እያለ ያለ ሪ እንደዚህ ማመናችን ጥሩ ነው። እኔም እንደዚህ ነው ማምነው ደግሞ ማስረጃም ይኖራል ብዬ አስባለሁ ምንድን ነው መሰለህ አማንዬ አሁን ይኸውልህ የእኔ ፖይንት እንዳልኩት ነው አንደርስታንድ መደረግ ያለበት እኔ እንዳልኩት እንጂ አኬ ሪኮይን አድርጎ እንደሚያስቀምጠው አይደለም እኔ የምለው ቤተክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል የሚጠቅመንን ነገር ብቻ ነው የምናደርገው፣ ቤተክርስቲያን የሚደረግ እያንዳንዱ ስርዓት። ስለዚህ ምንድን ነው ሌላው ጥያቄ? ምንድን ነው ሚስቲካል በሆነ መንገድ ነው ወይ ያንን ጸጋ የምናገኘው የሆነ የተለየ ዶክተርዬ፣ እንዲያግዞት ነው የዝው እንግሊን ሀሳብ ነው አይደል? እርስዎ የሚቀበሉ ያው ፔንቴኮስታሎች የዝ እንግሊን ሀሳብ ስለምትቀበሉ እንደዚያ ዶክተር ይጨርሱና፣ ስታገኘው ግን የእኔን ሀሳብ ላቅርብን። ያሁን እኔ እያልኩ ያለሁትን ነገር ክሊርሊ ነው የማስቀምጠው በቤተ ክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል ከዳን በኋላ በክርስቶስ ኢየሱስ አምነን ከዳን በኋላ እግዚአብሔርን ለመምሰል የሚያስፈልግ ነገር ካልሆነ ቤተ ክርስቲያን ውስጥ አይደረግም። የጌታ ስጋና ደግሞ ወይ ደግሞ የጌታ ራት የምንለው እኛ ሴንትራል ፓርት ኦፍ ክርስቲያኒቲ ነው። ስለዚህ ይህንን ነገር እያደረግን በወር አንድ ጊዜ አሁን እኛ ቤተክርስቲያን ውስጥ እዚህ ዳላስ ባለሁ፣ በወር አንድ ጊዜ እንቀበላለን ይህንን። ስርዓት እናደርጋለን። ወዛት ሞስት ሪስፔክት ነው የምናደርገው። ጸጋን የማንቀበልበት ከሆነ ለምንድን ነው የምናደርገው? ነው የኔ እንትን። ኦኬ፣ ይሄ ነገር ተጽፏል ወይ ዝርዝር እንትን አለ የለም። ዝርዝር የተጻፉ ነገሮች ክሊሊ። አሁን አስታውሺ፣ ረጅም ዘመን ነው የሆነኛል፣ ግን የጌታን ስጋና ደም ስንቀበል በቤተ ክርስቲያኖቻችን ለምንድን ነው ኤክስትራ መንገድ ሄደን በጣም በትልቅ ጥንቃቄ የምናደርገው ቢከዝ እያንዳንዱ ቤተ ክርስቲያን ውስጥ የምናደርገው ነገር የእግዚአብሔርን ጸጋ የምንቀበልበት ነው። ሚስቲካል ይለወጣል ብለን እናምናለን አናምንም። ትራንስሰብስታንሺሽን አለ አማናዊ ነው እዛ ውስጥ እኛ ያ የእኛ እምነት አይደለም። የምናደርገው ለምንድን ነው ለመታሰቢያ ነው፣ እያሰብን ይሄ ለእናንተ ለእኛ የሞተው የተቆረሰው የክርስቶስ ኢየሱስ ስጋ ነው የክርስቶስ ደም ነው። በመታሰቢያ ሂሳብ አሳቤ እናደርጋለን ይለወጣል ግን አንልም። ሁሉን ይለወጣል አትልም ወይ ደግሞ ትራንስስታንሽን ወይ አማናይ አትልም። እሱ ነው የእኛ። እሱን ያዙና እንትን በሉ። ሰሙሁን መጠየቅ ትችላለህ። ወደዚህ እንግሊዝ ሄደህ ተባረክ። ሌላ ጊዜ በሰፊው እንችላለን። እሺ በቃ መልካም ጊዜ ይሁንላችሁ። ጥያቄ ልጠይቅ ቅድም ልዩነት ምናምን ስላልክ፣ እንግዲህ ያው ልዩነት እናንተ ጋር ስላልክ ነው። አሁን የማርያም ሥጋ ነው ያሉት ተሳስተዋል። እሱን መልሰን አዎ፣ ተሳስተዋል። እሱን እኮ ተናገርን እኮ። አዎ፣ ተሳስተዋል። ተናገርን እኮ አይደል? እንደ ባለፈው እኮ የማርያም ሥጋ እሚለው ተሳስተዋል። እንደዚያ የሚባል ትምህርት ከቤተ ክርስቲያን ትምህርት ለየት ያለ ነገር የሚናገር ሰው ተሳስቷል ይባላል። ልክ እንደዚያ የማርያም ሥጋ ነው ያሉትም ተሳስተዋል። እሱን እኮ ቪዲዮ ሰርች ያው ተሳስተዋል፣ ይሄ ነገር እንደው ስህተት ነው፣ እንደዚህ ተብሎ አይገለጥም ብለናል። እንደዛ ነው ቤሊ ቤሳት የትኛውም ሰው አንድ ዶክተር ለመሰለ ፖለቲካዊ የሰራ ስለሆነ ነው ፖለቲካ እየተሰራ እንደሆነ እዚህ ጋር ምንም አልሰማኝም። ጥያቄ መጠየቅ መብቱ ነው። ማስረጃ ነው የጠየቀው ማስረጃ ዶክተር ደግሞ እንደዚህ ነው የምናምነው ብሎ ማስረጃ ሰጥቶታል። እና የጽሁፍ ዶክመንት ሊሆነ ማስረጃ ካለ ሌላ ጊዜ ደግሞ መተ እናሳይለን። አኪ ይሆን አሁን እሱ እኮ ሆ ስለ ኦርቶዶክስ ሲጠየቅ መካነ ኢየሱስ ይላል ምናምን። ሁል ጊዜሁን ጥያቄ ይችላሉ። ቆይ አንዴ እኔም ልናገር አንዴ ቆይ። ቅርታ የጠየቀው እና የፈለገው ለመስራት የፈለገው ቆይ አንዴ። እኔ ደግሞ ጳጳሳቱ ራሳቸው አንዱ የዓለም ቤዛ ይባላል፣ አንዱ አይባልም አንዱ አምላክ ልጅ ማርያም ይላል። አንዱ ያን ሁሉ ልዩነት አስቀምጦ እኛ ጋር ልዩነት አላችሁ ብለህ ተለያየታችኋል የምትለው እናንተ ጋር ያለው ልዩነት አንድ ሺህ አይደለም ወይ ነው በእውቀት ከሆነ በእውቀት መወያየት፣ ግን ፖለቲካ ቁጭ ብለህ መስራት ምንም አይሰራልህም ነው። ልመልስ ልመልስ እሺ፣ አሁን የቤሊን ጥያቄ ለመመለስ ያህል በእናንተ ዘንድ እኮ ጳጳሳቱ የተለያየ ነገርን ሲናገሩ ሰምተናል የሚል ነገርን ተናግሯል ቤሊ። እንግዲህ ጳጳሳት ጳጳስ ብቻ አይደለም፣ ፓትሪያርኩም ራሳቸውም ቢሆኑ አንድ ጳጳስም ቢሆኑ የትኛውም እውቅ የሆነ መምህር ቢሆን ኖርማል የመንደር ሰው ዝም ብሎ እንደ እኔ አይነት ዝም ብሎ ሌማን ቢሆን ዝም ብሎ ምዕመን ብቻ ቢሆን የትኛውም ሰው ሲናገር የተናገረው ነገር ከቤተክርስቲያን አስተምህሮ ጋር ፊት የሚያደርግ ከሆነና የራሷን የክርስቲያን አስተምህሮ ከተናገረ እሰየው። ምናልባት ለየት ያለ ነገር እኮ ተናግሯል የምትለውን ጳጳስ ብታመጣ እና ያ ጳጳስ እኛ ጳጳስ የክርስቲያንን አስተምህሩ ካልገለጹ ስህተት ይሆናሉ። እኛ ጋር መመዘኛ አለ። መመዘኛው ዝም ብለን ማለት እንደው መጽሐፍ ቅዱስ ብቻ ብለን ጳጳሱም የራሳቸውን አንድ ጳጳስ ተነስተው በቃ እኔ መጽሐፍ ቅዱስ ሳነበው እንደዚህ ነው፣ ዞር በሉ፣ አንድ ጳጳስ ተነስቶ ደግሞ እኔ መጽሐፍ ቅዱስ ሳነበው እንዲህ ነው፣ ዞር በሉ፣ በልዩነታችን ከፈለጋችሁ እንቀጠል የሚባል ነገር የለም። መጽሐፍ ቅዱስን የምንረዳበት መንገድ አለ። የቤተ ክርስቲያን አስተምህሮ አለ። ከጥንት ጀምሮ የመጣ የክርስቲያን አስተምህሮ ስላለ ሁሉም በቤተ ክርስቲያን አስተምህሮ ይመዘናል። በክርስቲያን አስተምህሮ ይመዘንና መታረም ያለበት ይታረማል። አሁን ለምሳሌ የማርያም ስጋና ደም ነው ያሉት ጳጳስ አልከኝ። እኔ አሁን በግልጽ አይ ስህተት ናቸው አልኩ። ለምን በቤተ ክርስቲያናችን ውስጥ የማርያም ስጋና ደም ምናምን እንደዛ ስለማን ሊያቀዱስ፣ ቁርባኑ ማለት ነው እና በአጭሩ ምንድን ነው በቤተ ክርስቲያን አስተምህሮ ስለሚመዘን የተለያየ ነገር ቢፈጠር ራሱ ሁሉም የየራሱን ዲኖሚኔሽን ሊተክል አይችልም። አለቀ እና አታመሳስለውም። ቤተክርስቲያን ስለ መዳን የጻፈችው ነገር አላት። ከፕሮቴስታንቲዝም ጋር አታመሳስለውም፣ ከፕሮቴስታንቲዝም ጋር አታመሳስለውም። ምን ምን ስለ መዳን አሁን ቤተክርስቲያን የጻፈችው ነገር አላት፣ ጽሑፍ አላት። እዚህ መንገድ ነው የሚድነው ብላ ስለ መዳን ቤተ ክርስቲያናችን የጻፈችው ነገር አለ። አሁን ይጠየቃል፣ በሚገባ በምን መልኩ ጻፈች? አረባ ክህን አንድ ተረጋጋ? ቤተ ክርስቲያናችን ስለ መዳን ጽፋለች ወይ ስለ መዳን በሚገባ ጽፋለች? የት ጽፋለች? በመጽሐፍ ቅዱስ ላይ ጽፋለች፣ በአባቶች ውስጥ ጽፋለች። አሁን ግልጽ ሆኖ በመጽሐፍ ቅዱስና በአባቶች የሚታየውን ነገር ደግሞ አሁን ሁሌም እየተሰበከ ይኖራል። ስለዚ እኛ ምንድነው እምነቶቻችንን ልክ እንደ ካቶሊክ ካቴኪዝም ምንድነው የሆነ በካቴኪዝም ደረጃ ነገሮችን ሁሉ ዲፋይን አድርገን ማስቀመጥ አይጠበቅብንም። ግን የድህነት ትምህርታችን ግን በመጽሐፍ ቅዱስና በአባቶች ትምህርት ውስጥ ግልጽ ሆኖ ስለሚታይ በቂና ከበቂ በላይ ነው። እያንዳንዱ በቅዱሳን ቃል ኪዳን ይዳናል ትላለች እኮ በቃ አሁን አየ አንተ። በአስተምህሮ ደረጃ እንደዛ የሚባል ከሆነ አሁን ዝም ብሎ በቅዱሳን ቃል ኪዳን ብቻ እንደዚህ ይዳናል የሚል ነገር ካለ ማለት ነው፣ ወይ ከመጽሐፍ ቅዱስ አሳየኝ፣ ወይ ከአባቶች አሳየኝ። የቤተ ክርስቲያን አስተምሮ በዋናነት የሚቀዳው ከመጽሐፍ ቅዱስ ነው፣ ከዛን በአባቶች ደግሞ በደንብ ይገለጻል። ነው? ማን ነው ያለው? አንተ ነው እኮ ያልከው። ቤተ ክርስቲያን አላለችም እኮ እሱን። ኧረ በቅዱስ ሚካኤል፣ ኧረ እባክህን፣ ከዚህ ቀደም ስንት ያውጥተን አሳየንህ። ኢቭን ከቤተ ክርስቲያን ቅዱሳን እንትን ሁለተኛ ደረጃ ነው። ቆይ የቅዱሳን ቃል ኪዳን ሁለተኛ ደረጃ ነው ብላለች? ለጭቅጭቅ ገብታ አሁን እንትን አትበለም። ያስተምሩ ምግቤቤተክርስቲያን የቅዱስ ቃል ኪዳን ሁለተኛ ደረጃ ነው ትምህርቱ ብላለች። ቤሌ አይደለም ሁለተኛ ደረጃ ገና ከጀመሩ እንደነዚህ አይነት አሁን ላይ የመጡ የገርላ ታምራት ምናምን መጽሐፍት ያስተምሩ መግለጫዎች ናቸው። ያለችበትን አፍጥነህ አሳይ፣ ቶሎ በል እኮ አይደሉም አልከኝ። እሷ እኮ በቅዱሳን ቃል ኪዳን ዳናል ትላለች፣ አንተ ደግሞ አይደለም ትላለህ። ቤሌ አፍጥነው አሳየኝ። ያሳየኝ ያስተምህሩ ነው አንተ እጅ የምታሳየኝ አይዳ ያሉ ያለችበትን። ስለዚህ ክርስቶስ በወር ሰላሳ ቀን እነሱን ነው የምታስተምረው። በቃ ስለዚህ አሁን እንደዚህ የምትጮህ ከሆነ እንደዚህ የምትጮህ ከሆነ አይውላ፣ አሁን አንተ ሲጀምር የተማርክሰው አይደለም የቤርስያንን ትምህርት ማለት ነው። የቤርስያንን ትምህርት ሳትማር እንደዚሁ የሆኑ ሰዎች ሲናገሩ የምትሰማውን ብቻ አምጥተህ እየተከራከርክ ከታላቅ ይቅርታል ይቅርታ። ቤተክርስቲያንም በማርያም አማላጅነት በቅዱሳን ይዳናል ትላለች። አንተና አይዳን የምትለው እኔ አላልኩኝም። በቅዱሳን አማላጅነት አይዳንም አላልኩኝም። ይዳናል አይዳንም፣ ይዳናል አይዳንም፣ ይዳናል ይዳናል አንዴ ቆይ እኩስ አሁን ቃል ኪዳናቸው ስትል ምንድን ነው? በቅዱሳን አማላጅነት ይዳናል አይዳንም ስትል ምንድን ነው? ምናምን የሚለው እሱ እራሱ ጥያቄ ነው። አሁን አንድ ጊዜ ተረጋጋ። መጀመሪያ አንተ አሁን የሚያስፈልግ መረጋጋት ነው። ከዛ የሚዩት አድርገውና አንድ ጊዜ ስናገር ስማኝ። ኦኬ አሁን እኔ እንግዲህ እንደነዚህ ጭቅጭቆች ውስጥ ባልገኝ ጥሩ ነበረ። በዛ ሌላ ሰው ቤት ሂጂ ማለት ነው እና ተረጋግተ፣ አንድ ጊዜ ይሰማኝ። የሆነ ነገር ሲነሳ ፕሮቴስታንቲዝም ላይ ድንግጥ ብለህ የምትመጣው ነገር አለ። ሁሉም ነገር ለፖለቲክስ ፖለቲክስ። ፖለቲካውን ተውና ንገሩ፣ ተናገር። አይተኸዋል። አሁን ራሱ ፖለቲካውን ትወጥላለህ። ፖለቲክስ ይመስላል ሁሉ ጊዜ እያልኩም ራሱ ፖለቲካውን ትወጥላለህ ሁልጊዜ ፖለቲክስ ይሰራል ማለት አይደለም። እሺ ጠቅላይ ሃይማኖት መቃብር ላይ የሄደው መቀበር ይዳንበታል አይዳንበትም? አሁን አንተ እየካድክ እኮ ነው የቤተክርስቲያኑን ትምህርት እየካድክ ነው። በስርዓት እንድንወያይበስትይሄ ልጅ እኮ ውይይት ማእንደት ይካዳል ቤተክርስቲያንበጣም እያመመኝ ነው። ጩኸት በናት ቤሌ ፕሊስ፣ አትጩሁ። አለኛ መሽቷል አትጽፉ ፕሊስ፣ ቀስ እያልን እየተነጋገርን አንደኛ ውይይታችን ይካሪስት ነበረ። ወደ ሌላ ወደ የቤተክርስቲያኒቷ መጽሐፍቶች ጭራሽ አልገባንም። እንደዚህ አይነት ሀሳብ ታመጡ አልፈልግም። ያለጠቅላል ያለ ነገር ግን ልንገርህ ለማን ነው አንድ ጊዜ ልናገር ቆይ፣ ይቅርታ አማን ይኸውልህ፣ ምን መሰለህ እሱ የቤተ ክርስቲያን ዋት የተጻፈ የመዳን ትምህርት አላት ወይ ኢትዮጵያ ኦርቶዶክስ ቤተ ክርስቲያን አልኩት። የላትም፣ ካለላት ቅዱስ ቁርባንና ጥምቀት አንደኛ ደረጃ ናቸው ወይ ሰማይ ወይ ሌሎቹ ደግሞ ሁለተኛ ደረጃ ናቸው ብሎ መመደብ አይችልም። ነው ለመረበሽ የሚመጡ አንዳንድ ሰዎች አሉ። አማን የምትረዳው ከሆነ ሀሳቡን ማለት ነው። አንድ ጊዜ አሁን ሳወራ እንደው እንዲሰማኝ እንደው የሚውት አድርጉትና፣ ወይ ደግሞ የሚውት አላደርግም ካለ አንድ ጊዜ ይሰማኝ። እያልኩ ያሉት ምንድን ነው? ቤተክርስቲያን የመዳን ትምህርት አላት የላትም እንዴ? ድብን አድርጎን ያላት አሁን ምን አልኩ? ይቅድምኒ እንዴ አንደኛ መጽሐፍ ቅዱስ ራሱ የቤተክርስቲያን ነው። የክርስቲያን አይደለም እንዴ? የቤተክርስቲያን እኮ ነው። አለቀ። አይ ፕሮቴስታንቶቹ የኛም ነው ቢሉ ራሱ በቃ ራሳቸውን እንደ ቤተክርስቲያን ክሌም ስለሚያደርጉ ነው ሊሆን የሚችለው። መጽሐፍ ቅዱስ የቤተክርስቲያን ከመሆኑ አንጻር ቤተክርስቲያን የመዳን ትምህርቷን በመጽሐፍ ቅዱስ አስተምራለች። ቤተክርስቲያን የመዳን ትምህርቷን በአባቶች ውስጥ በሰፊው ገልጣለች። የቤተክርስቲያን አስተምህሮ በመጽሐፍ ቅዱስና በቤተክርስቲያን አባቶች ግልጥ ብሎ ይታያል። አለቀ። የለንም ይላል እንደ አለን እንጂ ከዚህ በላይ ምን ትፈልጋለህ? መጽሐፍ ቅዱስና የአባቶች ትምህርት እያልኩ የላቸውም ትላለህ? እንደ ካቶሊክ ካቴኪዝም ባይኖር እንኳን በመጽሐፍ ቅዱስና በአባቶች የተገለጠውን ነገር አሁንም ድረስ ደግሞ ቤተክርስቲያናችን ታስተምሯለች፣ አስተምሮ ይሰጣል፣ መምህራኑ ያስተምራሉ፣ እኛም እናስተምራለን ነው። አንድ ሎጂካል ነገር አንድ ጊዜ እንትን ሎጂካል ነገር በተረጋጋ ስፒሪት። አይ ቆይ ብዙ ነገር እኮ እንትን እያልክ ነው ያነሳቸው። ሁለት ነጥቡ አንድ ነጥብ አንድ ነጥብ ላይ ብቻ ኮሜንት ላድርግ ዶክተሪ፣ ብዙ ነገር እሺ፣ ቀጥል። እሺ፣ ከይቅርታ ጋር አሁን ይሄ እንትን እንትን እኮ አሁን ይሄ ቤሌ ወንድማችን የሌለ ነገር መተዋል እንትን አለ። አሁን የሌለ ጭራሽ ያልተነሳ ርዕሱ ስለገባ ነክቾ ማለፍ አለብኝ። አይ አይሽ፣ እንደዚህ ባይበጠበጥ ርዕሱን ማለት ነው እና ምንድን ነው ኦኬ፣ ገድላት ምናምን ነገር ውስጥ ምናምን እንደዚህና እንደዚያ ምናን የሚል ነገር አለ አሁን እነሱ የሃይማኖት መግለጫችን ናቸውም አላለንም። እውነቱን ለመናገር እርግጥ ነው ይጠቅሙናል፣ ምንም ግልጽ ነው አሻሚም አይደለም። ግን ለምሳሌ መላከ ብርሃን አድማሱ ጀንበሪም በዚህ በመሮታ መጽሐፋቸው ላይ እንደተናገሩት የሃይማኖት ነገርን ለማስተማር የምንጠቀማቸው ብለው አስራው መጽሐፍት ይሉና ብሉያትና አዲሳት ማለት ነው። ከዛ ኋላ እሱን ደግሞ ያብራሩ የሊቃውንትን መጽሐፍት ይላሉ። እኔ ከየት አምጥተው እንደሚመተው እንደዚህ እንደሚናገሩ ማናቅም፣ እንደዚህ አይነት ሰዎች እና እንደው አንድ ሎጂካል ማለት ሎጂካል ጥያቄ ማንሳት ማለት አሁን አንተ እንዳነሳው አይነት ጥያቄ ላንሳ እና ቤተ ክርስቲያኒቱ አክኖሌጅ አድርጋ ይሄ እነዚህ መጽሐፍት መጽሐፍቶቼ ናቸው ብላ ያስቀመጠቻቸው መጽሐፍቶች አሉ። ለምሳሌ ተአምረ ማርያም አለ። በትልቅ ትልቅ እንደ ሜር